ሊዮ እሑድ፣ እሑድ፣ ሰኞ፣ ማክሰኞ፣ ሮቡ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሑድ ነው የሚቀይረው ቼንጅ የሚያደርገው ጋይስ ይሄ ማለት ነው። ሌሮ አንድ ትልቅ እንትኔ ነው፣ ጊፍተሬ ነው። በጣም ጊፍተሬ ነው እና ትልቅ ጊፍተሬ ነው በጣም እኔ እኔ ጋር ነው የደረሰው። ቻው ቻው። ቆይ እኔ እዚዬ ቆይ እኔ ፍቅር ቆይ ትልቅ ጊፍተሬ ነው። ይሁት ሰላሳ ምናምን እኔ ጋር ነው የደረሰው። እሺ ቆይ ቆይ፣ አንድ ዘፍን አሁን ቆይ ፒስ። እሺ እሺ እሺ። እኔ ፍቅር እ ቱ ቄ ቲ ፊት

ጋይስ ፎላርጉት ዜሮ አንድ ፎላርጉት አንደኛ ጊፍተሬ ነው ጋይስ አንደኛ ጊፍተሬ ነው። በእኔ ነው ሰላሳ ምናምን ሌብል የደረሰ ዴዚ፣ ቁጭ ብለሽ እይሺ። ሉክ ሲዳውን ሉክ ሉቄት ፊት ኦኬ። ፓወር ጋይስ ፎላርጉት አንደኛ ጊፍተሬ ነው። አያችሁት ሌብሉ ሌብል ስንት እንደደረሰ፣ በእኔ ሰበብ ነው ሰላሳ አምስት ንዊስ እንገናኛለን፣ ችግር የለውም። አዚታ እንገናኛለን፣ ችግር የለውም። እናንተ በአሌክስ ከጃኒ ጋ እንዲቀጠቅጠኝ እናንተ የዴዚ ወዳጆች አይደላችሁም፣ አይደላችሁም። እናንተ ፕሮፋይሉ ቀይሩ ብቻ ላይ ቀየር ጋይስ ጋይስ ታፕ ታፕ ሸርኮፕሊንግ ታፕ ታፕ ሸርኮፕሊንግ ፎሎ ቶፕ ዋን ቶፕ ቱ በቃ መግባት ስላልፈለገች ያው ስራ ቦታ ስላለች ነው። እና ፎሎ አርጓት ቶፕ ዋንን ዜድን ፎሎ አርጓት እና ው ዜሮ አንድን ፎሎ አርጉት በእኔ ነው ሰላሳ አምስት ሌብል የደረሰ

ቴንኪው ፋሚሊ ቴንኪው ማርያምን ቴንኪው ቃላት የለኝም። ጋይስ አንድ ሺህ እንምላ ጋይስ አንድ ሺህ እንምላ፣ በማርያም አንድ ሺህ እንምላ፣ አንድ ሺህ እንምላ እና ይውጣልን። ከእዛ አንድ ሺህ እንምላውና ይውጣልን። ጋይስ አንድ ሺህ እናስሞላውና ይውጣልን። ጋይስ ሁለት መቶ ምናምን እኮ ነው የቀረን ጋይስ። እንዲያው በአላህ ሙስሊም ከሆናችሁ ክርስቲያን ከሆናችሁ በፈጣሪያችሁ በእግዚአብሔር

ጋይስ መቶ ምናምን የቀረን መቶ ሀያ አንድ ነው የቀረን። ጋይስ አንድ ሺህ እንሙላውና እንውጣ።